ኦማይጋድ! አቤት ውበት አቤት ውበት አቤት ውበት፣ ትጠሉታላችሁ ጋይስ? የኔ ፍልቅልቅ እንኳን በደና ጊዜ ውደድኩሽ፣ የኔ ቆንጆ ማለት ነው። ፍቅርዬ በአዲስ ነገር መታለች ማለት ነው። የኦሮሞን ባህል ለብሳ እሬቻን መስላ መታለች ጋይስ። እንኳን ደና መጣች እንደምትሉ ተስፋ አደርጋለሁ አምሮም የአረርጌ ይመስለኛል ጋይስ። እኔ እኮ ኦሮሞ እኮ የሌላት ልብስ አይነት የለም ጋይስ። በየክልሉ እኮ ነው አላት። ኦሮሞ ሲባል እኮ አጠቃላይ አይደለም። ክልል ራሱን የቻለ የራሱን የቻለ ባል አለ። በነገራችን ላይ ወለጋ ሌላ ነው፣ ጅማ ሌላ ነው፣ ሸዋየ ሌላ ነው። በቃ የተለያየ ልብስ ነው አላቸው በነገራችን ላይ ማለት ነው። እና ለምሳሌ ጎንደር ሌላ ነው፣ ባህርዳር ሌላ እንደዛ ጋይ ባላቅም ማለት ነው። በጣም ነው የሚያምር ፍቅርዬ እኔ ቆንጆ ማለት ነው። ካደና መጣሽ። ትላንትና ሰራለሁ ብዬ ድብር አለኝ። ደስ ብሎኛል፣ ትላንትና ስለመጣችሁ ማለት ነው። የኔ ውዶች ማለት ነው ደና ናቸው። ግን እንዴት ናችሁ? ፍቅርን እንዴት አያችሁ? በቤተሰብ ሞቱ እንዴት ትጨፍራለች ያላችሁ ደና ናችሁ ወይ? እንግዲህ ከሞቱ ጋር መሞት አይቻልም። ክርስታ ስትሆኑ ደግሞ አዘን ማብዛት አይፈቀድም ማለት ነው፣ እውነት ለመናገር ገባችሁ አይደለም እና፣ ፍቅርዬ እንግዲህ ብዙ ሰው የቆየ ቪዲዮ ስለለቀቀች በቲክቶክ እንዴት ትጨፍራለች ብሎ የተሳደቡም አለ። በነገራቸው ለቲክቶክ ማለት ነው እኔ ቢያንስ ሁለት ወር ምናምን ሳልሰራበት እንዳለ አነሳብኝ ማለት ነው። ፎሎም እያነሳን ጋይስ፣ ምን እንደሆነ አላውቅም በጣም እያነሳብኝ ነው። እና እኔም የሰራሁበት አይደለም ትኩረቴ ዩቱብ ላይ ስለሆነ ማለት ነው እና ለዛ ነው ብዬ ነው የማስበው። ና የቆየ ነው። ትላንትና መስመል ሳለች እንግዲህም ካደና መጣሽ ከአሌክስ ዬ ጋር ማለት ነው፣ ከሸበላ ጋር ትናንትና መታለች ማለት ነው። የኔ ውድ ዛሬ ደግሞ ለየት ባሌ እረቻ መስላ ፍቅር እየመጣለች ማለት ነው። ዌልካም ወደ ወሮም እንኳን ደህና መጣሽ። እንኳን እኛ መሰልሽ ባላት ጋይስ ህዶች እንዴት አያቸዋት? ማርያምን ያረገ ነዋ። ጋይስ ያረገ ልጆች ማለት ነው። ንገሩኝ። ያረገ አላባሽ ነው ብዬ ነው ማስበው። እንደዛ ነው ጋይስ። ያረገውን አላቀመ ነው ወይስ እኔ ክልሉ በክልሉ ስለምለይ ማለት ነው። አሁን ለምሳሌ የወለጋን አውቃለሁ፣ የጅማን አውቃለሁ፣ የሸዋን አውቃለሁ። ሌላ ደግሞ ሌላ አለ ማለት ነው ዶቼና ዛሬ እንግዲህ የኔ ውድ ማለት ነው ለየት ኮናለች። ብዙ ሰው ማለት ነው የአርሲ ነው ለበሰ አይታችሁ ከሆነ ማለት ነው እነ ጽጌ ሮያል የለበሱት የአርሲ ነው። ዊንታ ሳውል ስሙ ሰው ጠፋብኝ ማለት ነው ጋይስ በቃ የተለያየ ነው። ከነሱ ከታዋቂዎች ለየት ብላ ነው የመጣችው። ሄሎ የለበሰችው የአርሲ ልብስ ነው